ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሀይሚ የሆነ ልመናገድ ዛሬ ጥፋት አጥፍታለች። ምክንያቱም ማለት ነው ማንም ሰው የእውነት እኔ ታቆኛላችሁ እዚህ ጋ ማደባበስ ወይም ደግሞ ሀይሚን እንደዚህ ማለት ብሩኬን እንደዚህ ማለት አይደለም። ከበፊቱን ጀምራችሁ ታቆኛላችሁ። ብሩኬ ሲያጠፋ ብሩኬ አጥፍታል ብዬ ብሩኬን ነው የምተቸው። ሀይሚ ስታጠፋ ሀይሚ አጥተሻል ነው የምለው ማለት ነው። እዚህ ጋ ግን እኔ ለሷ ወገን ለሱ ወገን የመሆንበት ምንም አይነት ነገር የለም ማለት ነው። እዚህ ጋ እንድታቆኝ የምፈልገው ማለት ነው እኔ ፓርቱን ነው የማወራው በቃ በቪዲዮ ያየሁትን ይሄ አጥፍተሻል ይሄ አጥፍተሃል ብዬ ነው የማወራው ማለት ነው። እና ማንም ሰው ማለት እንደውም ማለት እንኳን ሀበሻ ሆነን እንኳን ኢትዮጵያዊ ሆነን ስጦታ የተሰጣትን ስጦታ የስጦታ ትርጉም እያወቀ ሰው ስጦታ ምን እንደሆነ እናውቃለን አይደል እንዴ? ስጦታ ማለት በጣም ትልቅ ነገር ነው። ስጦታ ማለት በጣም ዋጋ ያለው ነው። ገባችሁ አይደለ? እዚህ ጋር ማለት ነው ማናችሁም፣ ሁላችሁም አውሮ እዚህ ጋር ለሷ ወገን ወይ ደግሞ ለብሩኬ ወገን ሆናችሁ አይደለም? እዚህ ጋር እንድታወሩኝ ወይም ደሞ ኮሜንት እንድትጽፉልኝ የምፈልገው ማለት ነው። ትክክለኛ ፍርድ ታቃላችሁ? ለአንድ ሰው ለሃይማኖቱ ሲሉ የሚፈርድ ወይም ደሞ የሆነ ፍርድ ቤት ቆሞ ልክ እንደሚፈርድ ወይም ደሞ ትክክለኛ ቃሉን ወይ ደሞ ለእግዚአብሔር ብሎ የሚመሰክር ምስክርነት አለ። እሱን ነው እንድትመሰክሩልኝ ወይ ደሞ እንድታወሩ የምፈልገው ማለት ነው እና አንድ ሰው ስጦታ የተሰጣችውን ስጦታ እንኳን ልትመልሱ አይደለም፣ በጣም በስስት ነው የምታዩት። ወይም ደግሞ ይሄ ስጦታ እኮ የሰው በቃ የማንም ሰው ይሁን እንኳን የምትወዱት እንኳን አብራችሁ ብዙ ነገር ያሳለፋችሁት እንኳን ለዚህ የበቃችሁት አይደለም። ከብሩኬና ና ሀይሚና ብሩኬ አሁን ቢጣሉ ማለት ነው አብሮ ያሳለፉት በጣም ብዙ ነገር አሳልፈዋል። ስለዚህ ለዚህ የደረሱት አብሮ ነው፣ በጣም ብዙ ነገር ማለት ነው እነዚህ ልጆች አሁን ግን እንደዚህ መናናቅ፣ እንደዚህ ክብር በቃ ክብር በሌለ አነጋገር ማውራት በፍጹም ከነሱ በፍጹም እኛ አንጠብቅም። ታውቃላችሁ እኛ ምን ጠብቆ የሆነ ለመናገር ትልቅ ደረጃ ደርሶ ተጋብቶ ምናምን ነው እኛ እያሰብን የነበረው። ነገር ግን እኛ ካሰብነው ይልቅ እነሱ እያሰቡት በልጦ እንደዚህ ሆኗል ማለት ነው። ግን በዚህ ልክም ቢሆን ደግሞ መጣላት ሳይሆን በስነ ስርዓት መለያየት ይችላሉ ሚለያዩ ከሆነ ማለት ነው። ግን በዚህ ልክ ስጦታን ልመልስ ብለ ሀይሚ አንቺ የእውነት እኛን እኔ ብዙ ጊዜ አብዛኛው ጊዜ አወራለሁ ከአንቺ ብዙ ጊዜ ተምረናል፣ ብዙ ነገርን ተምረናል ከአንቺ የበለጠ አንቺ ቅመም ሆንሽ። ልጅ ነች ትንሽ ነች ግን የምታወራያችሁ ቃላቶች አስት ሁሉም ነገርሽ በጣም ደስ ይላል፣ ብለን ብዙ ጊዜ ነው የምናወራ ማለት ነው። ከአንቺ ይሄንን አንጠብቅም ዛሬ አረግሽው በጣም ጥፋት ነው። ምክንያቱም ብሩኬና አንቺ በነበራችሁበት ደሳስ የሚሉ ጊዜያቶች በጣም ጥሩ ጊዜያቶች በነበሩ ጊዜ ስጦታ ተሰጥቶሻል። ያ ስጦታ አሁን ሰው ስላለ ኦዲንስ ስላለ እኛ እኮ ብዙ ነገር እናወራለን። ኦዲንስ እኮ በጣም ብዙ ነገር ያወራል። ኦዲንስ ባወራ ልክ ትክክል ነው ብዬሽ አስባለሁ እኔ ማለት ነው። ስለዚህ ኦዲንስ ስላወራ ኦዲንስ የሆነ ነገር ስላለ ብቻ ስጦታን መመለስ የለብሽም። የሰው ወሬ ሰምተሽ ስጦታን መመለስ አብርሽም። የሰው ወሬ ሰምቶ ነው ትናንትና ሄዶ አበባ ይዞ ሩታን እንደዚህ ሊጠይቃት የነበረው ማለት ነው። የሰው ወሬ አለመስማት በራስሽ ተነሳሽነት ወይንደሁም በራስሽ የምትመራ ሴት ነሽ አይደል እንደ አንቺ ማለት ሃይሚን እስካሁን ማውቃት በራሷ ነው እኔ ማውቀው ማለት ነው። ነገር ግን የሰው ወሬን አሰማ። ከዚህ በፊት በጣም ብዙ ነገር ተወርቷል አይደል፣ እንጂ አሁን ለአልፈሽ፣ አሁን ግን ብሩኬ እኮ ብዙ ስጦታ ሰጥቶሻል። እንደ መጀመሪያ ስትታወቁ ጀምሮ ሰዓት አለ አንቺ የሰጣሽው እና ደግሞ የአንገት ሀብል ብሩኬ ሰጥቷል። ብዙ ስጦታን ተሰጣጣችኋል። እንደዚህ ሰብስክራይብ ስታከብሩ ልደስ ስታከብሩ ብዙ ነገር ትሰጣጣላችሁ። የሰው ልጅ ስጦታ አይመልስም። ስጦታ ባይሆን ብትጣይ እራሱ ማለት ነው በክብር ቆልፈሽ ታስቀምጫለሽ፣ ማየት ማትፈልጊ ከሆነ እንጂ ስጦታ አይመለስም በፍጹም ማለት ነው። ገባሽ አይደለ? ነገር ግን ሲቀጥል ደግሞ እያወራሽው ነገር አለ የዛ ሰዓት የሰጠኝ ሰዓት ያስፈልገኝ ነበረ። አሁን ግን መግዛት ይችላሉ እያልሽ ነበረ። ሶ አንድን ሰው ያስፈልገ ሰዓት ማስጠጋት፣ ያላስፈለገ ሰዓት ደሞ መወርወር ጥሩ አይደለም። ገባሽ አይደለ? ስለዚህ ስጦታ አይመለስም በፍጹም ማለት ነው። የሰውን ወሬ ደሞ አትስሚ። ኦዲየንስ በጣም ብዙ ነገር ያወራል። ቴክስት ይጻፋል። ብዙ ነገር ነው ይጻፋል። ይሄንን ታውቂያለሽ፣ ብዙ ነገር ልጻፍልሽ ይችላል። ሶ ከዚህ በፊትም አንቺና ብሩኬን ለማለየት በጣም ብዙ ነገር እየተጻጻፈ እየተጻፈልሽ አልነበረ በውስጥ ያ ሁሉ አልፋችሁ ለዚህ በቃችሁ። ሰው አሁን ደግሞ ይሄ ስጦታውን መልሽ እያሉኝ ነው ምናምን እና ደግሞ ስለ ዳኒም ዳኒንም ደግሞ አታውሩ እያልሽ ነበረ። ደግሞ ሲቀጥል ደግሞ ቤተሰብ ዝግዘቃ ላይ ያለው ነገር ዛሬ ሀይሚ አውርታለች። እሱም አይሰሙም። እሱ ሲጀመር ሀይሚ፣ አንቺም እንኳን አውርደሽ ብዙ ሰው ቢያወራ ራሱ አይሰሙም። እሱ ራሳቸው ዋጋ ይከፍሉበታል። አሁን ሳይሆን እነሱ አሁን ቲክቶክ ላይ እናት አባትን መዘግዘቅ፣ እናት አባትን በፊልተር አበራሽቶ ምናምን መዘግዘቅ ሳይሆን እነሱ የራሳቸው ጊዜ ላይ ራሳቸው ዋጋ ይከፍሉበታል። የእነሱ እናትና አባት አባትና እናት የሌላቸው ማለት ያለ አባትና ያለ እናት ያላደጉ ናቸው። የእናትና የአባትን ፍቅር የማያውቁ ስለሆኑ የሚዘግዘጉት እሱ። እንኳን በትነግሪያቸውም አይሰሙም። ሌላኛው ዳኒ ደግሞ ሳላቅ ነው ሰርፕራይዝ ያደረገኝ ብላለች። እና ደግሞ ሶሲንም መጥራት ነበረበት ብላ አውርታለች ማለት ነው ግን በጣም የተናደደችው ምን ላይ ነው? ሜንሽን እያደረጉ ቲክቶክ ላይ ስለ እኔ እያሰደቡኝ ምን እያደረጉኝ እኔን እጠላሽ ነበረ እንደ ሀይሚ በጣም እንኳን። ኤልሽ ልንገርሽማ፣ ሚዲያ ሲያነሳችሁ ሚዲያ ይጥላል። ሀይሚ ዛሬ እንዳለ ኦዲንሶች ወይም ደግሞ እንዳለ ተመልካች ዛሬ ቢወዱሽ ማለት ነው ነገ ይጥሉሻል እንዳለ ማለት ነው። አጠቃላይ ጥቂት አንቺ እኮ ከዚህ በፊት ተምረሻል። ለሙቤ የሆነ ጫማ ሰተች ትዝ ካለሽ ማለት ነው የዛ ሰዓት እንዳለ ኦዲንሶች ከአብሪሽ ጋር ነው የዛ ሰዓት እየሰራሽ የነበረው ለነገሩ የራስሽ ዩቲዩብ አልነበረሽም። የዛ ሰዓት ሰው ሁሉ ሰድቦሽ ዩቲዩብ ላይ አልመጣም ቪዲዮ አልሰራም ብለሽ ቁጭ ብለሽ ነበረ፣ እያለቀሽ ነበረ። ሶ የዛ ሰዓት እንግዲህ ወተሽ ይቅርታ ጠይቀሽ ምን ብለሽ ታቀለሽ። የዛ ሰዓት እንዳለ ኦዲንሶች ሰድቦሻል። ሶ ያ ጊዜ እንኳን ማስታወሳ አለብሽ ማለት ነው። ዛሬ በጣም ብዙ ሰው ቢወድሽ ነገ ይሰድብሻል። ገባሻደለ ሚዲያ ነገ ይጥልሻል፣ ዛሬ ከፍ ያደርግሻል ማለት ነው። ምትወርቁበት ጊዜ አታቁ። ሚዲያ ስትሰሩ በጣም ተጠንቅቃችሁ ነው መስራት ያለባችሁ። በጣም ትንጥየ ነገር ይገናል። ትንጥየ ነገር በጣም ትልቅ ነገር ይሆናል። ትንጥየ ነገር በጣም እናንተን ይጥላል። ስለዚህ ተጠንቅቃችሁ ነው ማውራት አለባችሁ። ራሱ ዛሬ ምን አለ? ከፈለግሽ ሽጪ ይጠቅምሻል፣ አለሽ ማለት ነው። ይሄ ማለት መናናቅ በጣም በጣም እንደተናናቃችሁ ነው የሚያሳየው። ብሩኬ፣ እንደዚህ አይነት ነገር ከቃሉ ራሱ ከአንደበት ራሱ ማውጣቱ ምን ማለት ነው? በጣም እንደተናናቃችሁ፣ በጣም ሁለታችሁም የሌለ ነገር ውስጥ ነው የገባችሁት ማለት ነው። እንደዚህ መሆን የለባችሁም። ከቻልሽ ሀይሚ ዳኒን ከህይወትሽ አስወጪ። ጭራሽ ሀብሉን አርገሽ ነው ዛሬ የመጣሽው ማለት ነው። ጭራሽ እሱን አለማየት እሱ ሲጀመር ልንገርሽ አይደለ አሁን ሶሲ የሆነ ለመናገር ሶሲ ሴት ናት። ሶ ከሶሲ ብዙ ብር ወስዶ ሊሆን ይችላል። ዳኒን እኛ የምናቀው በስድብ ሊሆን ይችላል። ሶ እሱ ግን ከሴት እየተጠጋ ከአንቺ ጋር አሁን ሆኖ ሰብስክራይብ ሰበሰበ በጣም ታዋቂ መሆን ወይም ደግሞ ከሱ ጋር እየሰራሽ ብዙ ትንሽ ዩቲዩበሮች እንዲሰሩ የሱ ስም የሱ ፎቶ እንዲለጠፍ ምናምን ነው የሚፈልገው፣ እና ገንዘብ ማግኘት ነው የሚፈልገው። አንቺና ብሩኬን ህይወት መበጥበጥ እንጂ የእውነት ዳኒ ለአንቺ አስቦልሽ አንቺን ወዶሽ አንቺ ስለአንቺ ሰብስክራይብ ሁለት መቶ ኬ እንደገባሽ ለአንቺ አስቦልሽ አይደለም። ሁለት መቶ ኬ እያከበረልሽ ማለት ነው። ለራሱ ጥቅም ብሎ ለራሱ ገንዘብ ብሎ ነው አንቺ ጋር ራሱ የተጠጋው እንጂ ለአንቺ በፍጹም አስቦልሽ አይደለም። ስለዚህ ሀይሚ እኔ ልምከርሽ፣ የእህትነት ምክር ማለት ነው። ሶ አንደኛ የኦዲየንስ ነገር አትስሚ። በጣም ብዙ ነገር ይጽፉልሻል። እናንተ አሁን በጣም እንእንጀላቅም 200 ኬ ነው ያለሽ ኦዲየንስ እንደዚህ አለኝ ብሎ ሰው አያወራ። ገባችሁ አደለም? ሌላኛው ደግሞ ከዳኒ ህይወት ውጪ፣ ዳኒ ከአንቺ ህይወት አስወጪው ከቻልሽ ማለት ነው ምክር ልምከርሽ። ሶ ነገር ግን እናንተ ከኛ አን ባለፈው ዕለት ምክሩን እያልሽ ነበር። አሁን ደግሞ መልሰሽ እንደዚህ እያላችሁ ነው እንደዚህ እያላችሁ ነው እያላችሁ ነው እና በዚህ ሲቀጥል እንደዚህ እናንተ እንደዚህ 200 ኬ ገብታችሁ ኮሜንት ኦፍ አደርጋለሁ ምናምን የምትሉ ነገር የሆነ እንደበና በጣም ነው የምትገርሙኝ። በጣም ማለት ነው ተመልካች የፈለገ መጻፍ ይችላል። እዚህ ጋር ሚዲያ፣ አንቺም እንዳልሽው ሚዲያ ማለት ሰው የፈለገውን መግለጽ እንዲችል ነው ብለሻል። እና ስለዚህ የሰው ወሬ አትስሚ፣ በቃ አትስሚ ትያቸው። የእውነት እኔ እንጃ ሀይሚ ከአንቺ ይሄንን አልጠብቅም። ኦዴን ስጦታ ብሩኬን ስጦታ መልሽ ስላለሽ እን ተናደሽ። የእውነት ለመናገር ሀይሚን እዚህ ጋር ሰብኩት ማለት ነው። ብሩኬ እንዳላት ገና ልጅ ናት። የእውነት ማለት ነው ማለት ልጅ ባትሆን ኖሮ ማለት ነው። እኔ አንድ ሰው ስላናደደኝ ብቻ አንድ ሰው የእሱ ስጦታ መልሽ፣ አንቺ እኮ የእሱ ብር በልተሻል፣ የእሱ ስጦታ በልተሻል፣ ውሰጅ መልሽ ስላለኝ እየሮት እኮ የመመልሰው ልጅ ስለሆንኩኝ ነው እንጂ አልመልስም ማለት ነው ገባችሁ አይደለም? ስለዚህ ሃይሚንም ያናድዳት እንደዚህ ነው ማለት ነው። እና የሰው ወሬ አትስሚ ሃይሚ ማለት ነው። ገባሽ አይደለም? ሌላኛው ደግሞ ማለት ነው እንደ ሌላ ሴቶች ቢሆን እበላ ነበረ ገንዘብ ምናምን ብላለች ማለት ነው። የእኛና ወይም ደግሞ እኛ ስደት ላይ ሆነን ወንዶች ኢትዮጵያ ውስጥ እንደሚበሉትና የአንቺና የብሩኬ ይለያሉ። ገባቻ አይደል? እናንተና ማለት አንቺና ብሩኬ አንደኛ ፍቅረኛ ሞች አይደላችሁ። ሁለተኛ ጓደኛ ሞች ናችሁ። ገባችሁ? አብራችሁ ዩቱብ የምትሰሩ ናችሁ እንጂ አንቺ አረብ ሀገር ሆነሽ ወይ ደሞ ብሩኬ ኢትዮጵያ ሆነ ወይ ደሞ ሁለታችሁም ኢትዮጵያ ውስጥ ሆናችሁ ሌላ የማትተዋወቁ ሰው ሆናችሁ የተገናኛችሁት ፍቅረኛ ሞች አይደላችሁም። እኔ ስለ እናንተ ባወራ የሆነ ለምናገር አንድ ሰዓት ራሱ አይበቃኝም። ቤተሰብ ማለት ነው፣ ሰላማችሁ ይብዛልኝ። ባይ ባይ። እኔ ተሰማኝ እና ያወራውት